ሰላም ሰላም ውድ ጓደኞች የሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ ክፉን ያርቅላችሁ፣ ከድንገተኛ አደጋ ሞት ይጠብቃችሁ። ቤተሰቦቻችሁ እቅፍ ድግፍ አርግቶ እግዚአብሔር አምላክ ይጠብቃችሁ በማለት ጉሮሮዬን ሳልፈሳ ሳላጋሳ ባናት በግንባሩ ትኩስ ነገር ሳልጠጣ እያላጋው እያዛጋው ነው የመጣሁት ማለት ነው። እንዴት ናችሁ አላችሁ? ዛሬ እንግዲህ ብቅ ጥልቅ ፈካደ መቅመጠሽ ጠፍጠዋጦም ባብልን መተናል ማለት ነው። ሄልሻ እና ያብን ይዘን ከች ከቸች ብለናል። የትላንት ወዲያውንም አልሰራውኝም ስራ በዝቶብኝ ነበረ ማለት ነው። ለማንኛውም በጠዋት ለአንቃይን ሳልከፍት ትኩስ ነገር በአናቴ ግጥም ሳላደርግን እስከነነብሲ አልጋይ ላይ እንደነ ሄሉ ፋሽ ብዬ ብቅ ያልኩላችሁ ማለት ነው። ሄሉና ያ በትላንት ከትላንት ወዲያ ፏ ብትን ብለው ጥፍጥፍ ብሎ እንደ ክላሽ ተጣጥፎ ያቡ ዘለለና ማለት ነው ሄሉን ቀለበቱን ግጥሜሽን አደረገ ማለት ነው። ወይ ወይ፣ እንዴት ደስ ይል ነበረ። እግዚአብሔርን ፕሮግራም ሁሉ በጣም ደስ ይላል፣ በጣም የሚያስቀና ነበረ። እውነት በጣም ደስ ይላል። ያቡ በጣም ትልቅ ሰው ነ፣ እኛን እንዳከበርከን እሷንም እንዳከበርክ እግዚአብሔር አምላክ በህይወት ዘመን የከበረ ነገር ይስጥ፣ የከበረ ስፍራ ያድርሳችሁ። በቃል የሰው ልጅ ቀድማ የምትሞተው እስትንፋሱ ነች። በቃልክ የተገኘክ ያልተለወጥክ ያልተቀየርክ ከመጀመሪያው እስከ መጨረሻው ንጹሕ ፍቅርን የሰጣት አንተ ነህና ፍጻሜያችሁን እግዚአብሔር ያሳምርላችሁ። በጣም እድለኛ ሴት ነች ሄሉ፣ በጣም እድለኛ ሴት ነች። ባንቺ እኔ ብዙ ነገርን ተምሬያለሁ። መገፋት የተገፋ ሰው ወድቆ አይወድቅም። እግዚአብሔር መጨረሻ ላይ ጥሩ እድልን፣ መልካም ሰውን እንደሚያመጣ ባንቺ ተምር ያለው ማለት ነው እና ሄሉዬ እንኳን ደስ አለሽ የኔ እናት የኔ ውድ ያንቺ መጨረሻ ያሳየን፣ እግዚአብሔር ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። ለሱ ምንም አይከፈለው ማለት ነው። ሲቀጥል ደግሞ ትላንትና ሄሉና ያ በሆቴል ውስጥ ፏ ብትን ጥፌሽን፣ እቅፌሽን፣ ልፌሽን፣ ንጫሽን አካሂደዋል ማለት ነው። ዋይ ዋይ ዋይ ዋይ መታደል እኮ ነው፣ እግዚአብሔር መታደል ነው። ወይኔ ወይኔ ስንቶቻችንን ኬሻ በጠረባ የሰጠነው ሳር ስር አጥር ጥግ ጥግ ዝም ብለን ማዙካ ወጠት ስትልልን አንዱም ፍቅረኛችን አስቅጠ ቆምቦ ያደረገን ስንት ሰው አለ? ስንት ሰው አለ? ሄ ልዬ እናቴ በክብር ሆቴሉ ምኑ ምኑ አይድል አይድል አይድል አይንዳልክ አይናቲ አይናቲ መቃጠላችሁ ነው። እንኳን እናንተ ይቅርና እኛም እየደጋገምን እያየን የኛ በሆነ አየኛ ቀን መቼ ነው? አያየን የእኛስ? አይ አባት የእናት አባት እርግማን አለብን እያለን ስንቶቻችን? እርግም በቃ ወይኔ፣ እድል አያቴ ረግማኝ ነው አጎቴ ረግሞኝ ነው ስንቶቻችን ብለናል። አዎ አዎ ብለናል። ዋይ ስለዚህ ትላንትና ሄሉና ያ በሆቴል ውስጥ አብረው ተኝተው አድረዋል። ፏ ብትን ብለዋል። አንዳንድ ኮሜንቶች፣ መርዛማ ኮሜንቶች ደግሞ አላቸው። አቤት አቤት አቤት አቤት! እነዚህ ኮሜንቶችማ ሜዳ ሜዳ ስል ድንግልናቸውን ጦሽ ያደረጉ ናቸው። ጦሽ ያደረጉ በሜዳ በዱቤ በነፃ የሰጡ ናቸው። እንደዚህ መጥፎ መጥፎ ኮሜንት፣ መጥፎ ሳይሆን የሚያስብ ኮሜንት የሚጽፉት ማለት ነው። አዎ እንዲህ ቆይ፣ ለምሳሌ እናንተ በፍቅር ህይወት ውስጥ ሆናችሁ ማለት ነው፣ እውነት ከፍቅረኛችሁ ጋር ካለ ግንኙነት በመሳሳም ብቻ አላሳልፋችሁም እንዴ? በቃ የግድ እኮ ያ ነገር ሄዶ ጠንቦቅ ማለት የለበትም። አብራችሁ ስታድሩ ብዙ አይነት ነገር አለ፣ መሳሳም አለ፣ መተቃቀፍ አለ። ገባችሁ እና ብዙ ነገር አለ። አደሩ ማለት አደረጉ ማለት አደለም። ገባችሁ ደግሞ ሄሉን ጠንቅቃችሁ ነው የምታቋት። ናቴ የመሰከረላት ነው እንዳልክ የመሰከረላት ነው። ከዚህ በፊት ትዝ የሚላችሁ ከሆነ ከናቲ ጋር ፕራንክ ሰርታ ሆቴል ወስዳ ካላ ደርም ብላ እንደዚህ ፍዳውን አብርታው፣ በዛን ሰዓት ሌላ ወንድ ቢሆንማ አይድዬ፣ ከናቲ ጋር የሰራሽው አልቆልሽ ነበር። ጣምፓ ነበር የሚያደርግሽ። የዛን ጊዜ ምን እንዳላት ታስታውሳላችሁ? ሄሉ እኔ እንኳን ወደፊት አንቺን ማግባት የምፈልገው በክብረ ንጽህናሽ ነው እኮ ነው ያላት። ሲቀጥል ደግሞ ከእኔ ጋር እንኳን ባቶኝ የምታገቢው ባል በክብረ ንጽህናሽ እንዲያገባሽ ነው የምፈልገው ብሎ ናቲ እንኳን የመሰከረላት ነው። እስከነ ድንግልናዋ እንዳለች በሚዲያ የተናገረው ነው። እና እነሱ አሁን አብሮ ይተኛሉ፣ አብሮ ላይፍ አሳልፈዋል። ብዙ ጊዜ ቤርግ በመዝናናት ሂደው ብዙ ነገር አሳልፈዋል። ግን ክብረ ንጽህናዋን አልነካም ምክንያቱም ለወደፊት ስለሚፈልጋት ከእሱ ጋር እንኳን ባትቀጥል ለሚያገባ ሰው በንጽሕና እንድታገባ ስለሚፈልግ። ሲቀጥል ደግሞ እንዳልክም መስክሮላታል። በራሷ ማትደራደር በክብረ ንጽሕና የማትደራደር ሴትና ድንግል እንደሆነች ተናግሯል። ትዝ ይላችሁ እንደሆነ ዛፍ ጋር ይሰሩ ጊዜ ቀይ አበባ ቆርጦ ጭንቅላቷ ጋር ያደረገላት ጊዜ እኔ ድንግል ነኝ ስትለው አላምንሽም አላት ከዛ አስመርምረኝ ከፈለግ እኔ ድንግል ነኝ አለችው ከዛም በኋላ እንዴ እኔ ድንግል እንደሆንኩ አታውቅም ስትለው አይ ድንግል እንደሆንሽ እኔ አውቃለሁኝ እና እኔ በማውቅበት መንገድ አውቄያለሁ ብሎ አላት ማለት ነው ስለዚህ ልጅቷ ማለት እንደዚህ ከጓደኞቿ ጋር ላይፍ ታሳልፋለች ምናምን ነገር ግን በድንግልኗ አትደራደርም ሁለት ጓደኞች ከእነሱ ጋር ያሳለፈችው ሁለቱም መስክረውላታል ስለዚህ ያብንም ድንግል እንደሆነች ነግረዋል። እሱ ደግሞ ወይም በቅዱስ ቁርባን ወይም በተክሊል ነው እሷም ማግባት የሚፈልገው እሷም ይሄንን ምኞት ነው። ሲቀጥል ደግሞ እንደዛም ነው የሚያደርገው። ስለዚህ አደሩ ተቃቅፎ አደሩ ምናምን አደረጉ አይደለም። አልጋቢ ስታዩ ሩጣችሁ ጭንቅላታችሁ ዘለቀ ጫፉ ጋር ይሩጥ ዘለቀ ጫፉ ጋር ይሩጥ አንድ ቤት ውስጥ ፍቅረኛ ሙች አንድ ቤት ውስጥ እያደሩ እየተሳሳሙም ሆነ እንደዚህና ኦርማፕ ምናምን እየተደራረጉ በቃ ፍቅራቸውን ይገላለጻሉ። ግድ አንሶላ ወይንም ያኛው ገብቶ ምናምን አያስፈልግም ማለት ነው። ማርያምን ያደረ ሁሉ አደረገ አይደለም እኔም ምስክር ነኝ። ደግሞ ሄሉን ጠንቅቃችሁ ታቃላችሁ፣ ታቃላችሁ። ይህንን ያህል አመት ክብረ ንጽህናዋን ጠብቃ ኑራ አሁን ለጋብቻ በምትደርስበት ጊዜ በዚህ በቀላል የምትሰጡ ይመስላችኋል?

ወጥ ቤት መግባት ትችላላችሁ። ሙዚቃ ለመስፈን መዘጋጀት ትችላላችሁ። ሚዜና አጃቢ መሆን ትችላላችሁ። እንጀራ ጋጋሪ፣ አለቅላቂ፣ ምናምን እንደሲ ምናቅርብ ምናቅርብ ምናምን አስተናጋጅ መሆን ትችላላችሁ። አሁ ሌላዎቻቸው ድንሶች እኔ ግን አርገብጋቢ ነኝ። አሁ እኔ ከዱርም ጀምሬ ከእንዳልክ ጋር ምያለ እኔ አርገብጋቢ ነው መሆነው ብያለሁ። አሁንም በአርገብጋቢ እናቴ ነው የጸናሁት። አሁ ሲደክመው ሲደክመው ማለት ምን አይዞህ አይዞህ አንበሳው አንበሳው እያልኩኝ ማለት ነው። አዎ ከዚያም ብራምባው ምናምን በእጅ ቅብላ ምናምን ውጥ ታድጊ ብራምባው ሰበረልሽ ወይ ሲባል ምናምን ማለት አቤት፣ አቤት፣ አቤት መታደል እኮ ነው። እግዚአብሔርን ይሄን ያህል በክብር በንጽህና የተቀመጥሽ በዚህም በእሳት ዘመን ማለት ነው። ውድ ስንቱ በሜዳ ላይ ጦምባ ጠሽ ስንቱ በሜዳ ላይ አራት እግሩን ዘርግቶ እኮ ነው የሚሰጠው። አዎ አጥር ጥግጥግ እንደ ብሔር ግም ያላገኙ ማዙካ አቡካ ሹልክ ሲሉ የሚሰጡ አሉ። እኔ እኔ አሁን ሄዱ አደረግሽ አላደረግሽ የሚለው መናገር አልችልም። ምክንያቱ እኔ ድንግልናዬን ስሰጥ ላፈቀርኩት ለወደርኩት በሰርግ አይደለም በቃል ኪዳን አይደለም አፈቀርኩት ኦቨሮችን ጭንቅሌ ፒው አለ ጀባ አደረገው ማለት ነው። ከዛም በኋላ ነው ከቀመስኩ በኋላ ነው እኔ ወደ ጋብቻ የሄድኩት። ስለዚህ የቀመሳችሁ ያስቀመሳችሁ እናንተ መምከራት ሽሉ። ምክንያቱም እናንተ ቀማሽ ናችሁ፣ ቀድማችሁ የቀመሳችሁ ናችሁ። ስለዚህ ሄሉ እንደውም ለቃል ኪዳን በቅታለች። በሰጠው ራሱ አይቆጭም። እናንተ ቀድማችሁ ቀማሾች እንደን ያለው ቀድሞ ቀማሽ ሄሉን መምከር አይችልም። በቃል ኪዳን በእግዚአብሔር ቃል ያገቡ ሴቶች መምከር ይችላሉ። አሁን በድንግል ድንግለናቸውን የኖሩ ሰቶች መምከር ይችላሉ። እንደኔና እንደናንተ ግን እንዲ ሰርግ እንኳን ያላዩ እኮ ብዙ አሉ። ሰርግ ሳያዩ ወልደው ከብረው የሚኖሩ አሉ። ስለዚህ እኛ በ- አፈቀር ነው ወደር ነው ሂደን ጠንቧልን። ከዛም በኋላ ከዛም በኋላ ወደ ጋብቻ ሄድን። ስለዚህ ድንግል የሆነ ሰው ነው ሄሉን አሁን መምከር የሚችለው። ስለዚህ እኔ ድንግል አይደለውም። ሄልዬ ሄልዬ ደግሞ በክብረ ንጽናዋ እግዚአብሔርም በዛ እንደማትደራደር አለም ነው የሚያውቅ። ስለዚህ ኦዶንሶችዬ በዛ ነገር አትጠራጠሩ። ያብን ብሏል። ምን አለ መጀመሪያ ድንግል ከሆን ሽማ በቅዱስ ቁርባንና በቤተ ክርስቲያን መጋባት እንችላለን ያለው። ስለዚህ ደርሶ ደርሶማ እንዲስለዚህ ደርሳማ ያብም አያደርገው እሷ ማታደ ሁ የተለያየ ቅፌሽ ምናምን ይኖራል ይሄ ያለ ነገር ነው ያለ ነገር ነው። ምክንያቱም እሳትና ጭድ አንድ ላይ ካደሩ እንትን ማለት አይቀርም። ግን በክብረ ንጽህና በፍጹም ሄሉም አትደራድርም፣ እሱም አያደርገውም ማለት ነው። እና ኦዲንሶች ተረጋጉ፣ ተረጋጉ። በሜዳ በቤርግ ውስጥ እንደዚሁም ማዙ ከሾለክ ስትልሄደን ጠንቦቅ ያደረግነው እንደዚሁም በካለጋብቻ የወለድን ያገባን ምክር መስጠት አንችልም። እኛ እዛ ውስጥ ስላሌለን ማለት ነው። አዎ የራሳችን ጉድፋችን ሳናጸዳ የሰው ጉድፍ ላጽዳ ማለት ጥሩ አይደለም። አዎ ሲቀጥል ደግሞ ማለት ነው ሄልሻዬ፣ እንኳን ደስ አለሽ የኔ እናት የኔ ውድ። ግን ማለት ያብ ማለት ነው ይሄንን ቪዲዮ ሊሰራ የቻለው እኔ እንደሚመስለኝ ማለት ነው ማንን ለማቃጠር ነው? ልዑልን ለማናደድ ያደረገው ቪዲዮ ነው ብዬ ነው ማስበው። ለምን መሰላችሁ? አንተ እኛን ለማደያይ ታዘጋጅ ታስባለህ። እኛ ግን ፍቅር በፍቅር አብረን አድረን አድረን ጧ ጧንቧ እያልን ነው የለይል እበድር ብሎ ነው የሰራው። ስለዚህ አሁን ልዑል ይሞት ይኖሩ እንኳን አነቅም አነቅም ጧንቧ ብሎ መፈንዳቱ አይቀርም። እንደዛ ቃል ኪዳኑ ላይ ያበደው አልጋው ላይ ማስያይ ልጁ ፌንት ይገጫል። ይሄኔ ነብሱም የለም። አይ ዋይ ዋይ! መወደድ ግን እንዴት ደስ ይላል! እናት እንዴት ደስ ይላል! ሲቀጥል ደግሞ ልዑል ሁሉን ድል አድርጎ በመውጣቱ ማለት ነው። በዛ ላይ ደግሞ ማለት ነው፣ ቲክቶክ እኮ ሄሉና ያብ ብቻ ነው። ሄሉና ያብ፣ ሄሉና ያብ። እግዚአብሔር እንኳን አደረገልሽ፣ እንኳን እግዚአብሔር ለዚህ ክብር። መገፋት ጥሩ ነው። እግዚአብሔር የተሻለ ሰው እንደሚሰጠን በኛ አይተና። ቲክቶኩን እኮ ተቆጣጥረዋለች ሄሉ ማለት ነው፣ ያብም ተቆጣጥረዋለች። ደስ የሚል ፍቅር ወይ ወይ ወይ! እግዚአብሔር አምላክ ማለት ነው ለሁላችንም እንደዚህ ያለ ፍቅር ያድለን። አዎ፣ አግብታችሁ የተካዳችሁ ወልዳችሁ የተካዳችሁ ደግሞ እግዚአብሔር አምላክ እንደያ ቢሆን ንጹህ አፍቃሪን ይስጣችሁ። አዎ፣ ያላገባችሁ ደግሞ በድንግልናችሁ የሚያገባችሁ ባለ ያድላችሁ። መልካም ውሎ በጣም ያድላችሁ። መልካም ውሎ ሄልዬ፣ መልካም የህይወት ዘመን ይሁንልሽ። እኛን ደስ እንዲያለን ፈጣሪ ሰማይና ምድርን የፈጠረ እግዚአብሔር በህይወት ዘመናችሁ ደስታ በደስታን ይሙላችሁ። ፈትልዬም ፋዘርም ምን ያህል ደስ እንደሚላቸው ሁላችንም የምናውቀው እና እግዚአብሔር ፍጻሜውን ያሳምርላችሁ። እንዳልክ ግን ነብሷል እንዴ እናንተ? እንዳልካለ ወይ በዚህ ሰዓትማ፣ እንደው ከግንድጋም ሳይጋጭ አይቀርም። ተመስገን ጌታ ሆይ ይሄንን ጊዜ በአይኑ ለማየት ስላበቃው እናመሰግነዋለን። ከሱ የተሻለ አስተዋይ ሰው፣ ቆንጅዬ ሰው፣ ከቁመና ቁመና፣ ከመልክ መልክ፣ ከአስተሳሰብ አስተሳሰብ፣ ከሁሉም ነገር እንደ ራሱ የሚወዳት አፍቃሪን እግዚአብሔር ሰጥቷት በአይንክ ለማየት ስላበቃት እግዚአብሔር ክብር ምስጋና አምልኮ ውዳሴ ለስሙ ይሁን። ሌላ ምንም አንልም። ኦዲንሶች እንኳን ደስ አላችሁ። በሚያደርጉት በሚሰሩት ነገር ክፉ ኮሜንት እንዳትሰጡ ዋ! እኔ ዘበኛ ነኝ።